በመጀመሪያ ደረጃ የብሩኬን ፎቶ የዘቀዘቃችሁ በሙሉ ፎቶ የዘቀዘቃችሁ እንድታጠፉ ፈልጋለሁ። ምክንያቱም እዚህ በፊቱ ሁሉም ይናገራሉ የሚናገራሉ የሰው ልጅ የመዘቅዘቅ የመሳደብ የመጨንገፍ ምንም አይነት መብት የለንም ብያችኋለሁ፣ ግን አስተያየት የመስጠት ሙሉ መብት አለን። ሶ እናንተ ብሩኬን ስለዘቀዘቃችሁ ስላዘቀዘቃችሁት የሚለወጥ አሳብ የለም በመጀመሪያ ደረጃ ማለት ነው። ከዛ ሲቀጥል ደግሞ ነገ ይቅርታ ሲባባሉ ምናምን እናንተ ያን የዘቀዘቃችሁት ፎቶ ማጥፋታችሁ አይቀርም አይደለ? ስለዚህ አንዳንዴ የተረጋጋ መንፈስ ቢኖረን ጥሩ አይነው። ስሜታዊ እንሆናለን ምናምን፣ ግን ስሜታዊ ስኖ እንደፈለግን የሰው ልጅ መሳደብ ወይ ደግሞ መዘቅዘቅ እንችላለን ማለት አይደለም። ካምዳውን ተረጋጉ። ሁላችሁም የዘቀዘቃችሁ ይህን ቪዲዮ የምትሰሙት በፈጠራችሁ በምታምኑት በምኑ ልለምናችሁ ና የዘቀዘቃችሁ በሙሉ የዘቀዘቃችሁትን ፎቶ አንሱ ሲቀጥል ላይቭ ላይም ገብታችሁ እየዘቀዘቃችሁ ያላችሁ ደግሞ አቁሙ ምክንያቱም ለመሰላችሁ ብሩኬን ዘቀዝቁት የሀይሚ ወዳጆችም አይሚን ይዘቀዝቃሉ ማለት ነው በዚህ ከሆነ የምትስማሙት ግን ደግሞ ሀይሚና ብሩኬ ምንም አይነት ፍራንክ ቢሰሩ ምንም አይነት ቪዲዮ ቢሰሩ ሁለታቸው የሚጣሉ ሰዎች አይደሉም በስራ መሀል ይሄ መጨቃጨቅ አለመስማማት ምናምን ሊፈጠር ይችላል ያ ደግሞ የስራው ባህሪ ነው እኔ ደግሞ ብሩኬን የተናገርኩት ለምን ፍራንክ ሰራ እንደዚህ አይነት ፍራንክ ለምን ሰራ፣ ብቻ ሳይሆን ይቺ ልጅ በቃ ጥሩ ትን አደለም። ይሄ ምንድነው ኳሊቲውን ታወርደዋለች ነው። ገባቸው አደለም? የሰው ልጅ የሚውለውን ነው የሚመስለው ተብሎ ስለሚታሰብ የብሩኬንቱን ዝቅት አድርጓለች ብያችሁ ነው። እንዲሁም ደግሞ ምንድን ነው ይሄ ወይ ገንዘብ ሊከፈላት ነው ወይ ቻናል ያልኳችሁ ደግሞ ቻናል እንደከፈተች ታውቃላችሁ። በዛ በሷ ቻናል ደግሞ የሆነ ቀን ሂደው እንዲሰሩላት ስለምትፈልግ ነው። ገባችሁ። ሁሉም ሰው የራሱ ጥቅም ከሌለው ወደ እናንተ አይመጣም። ልጅቱ የራሷ ጥቅም ስላላት ወደ እነሱ መጣ አብራ እየሰራች ነው ማለት ነው። ሀይምና ብሩኬ ደግሞ ምንም አይነት ቪዲዮ ቢሰሩ የሚታይላቸው ልጆች ናቸው። ይህንም መርሳት የለባቸውም። እናንተ ሰው እንዲያወርዳችሁ ኳሊታችሁን፣ ሰው ያለውን ለእናንተ ያለውን ፍላጎት እንዳትቀንሱ። ያልኩት ደግሞ ለነሱ ብዬ ነው። ብዙ ቦታ ላይ የምታየው ከሆነ ለምሳሌ የሆነ እኔ እንኳን እኔ የምሰራባት ሴትዮ ማለት ነው የድርጅት እንትን ነች፣ አምባሳደር ነች። ሁሌም ቢሆን የሆነ ምንድን ነው የሚባለው ይህ ለምሳሌ የአንገት ሀብል በሉ የሆነ ነገር ብቻ ድርጅቱ ወደ ገቢ ሲያደርግ እንዳለ ወደሷ ቤት መጥቶ ነው እሷ ፎቶ አንስታ ምናምን የት ትንጋ አድርጋ በቃ፣ በእሷ ነው ሸር የሚደረገው ና የሚታይላት ማለት ነው። በቃ ሙሉ እንትኗ ምንድን ነው፣ ይሄ ያ ድርጅት ምንም ነገር ያምጣ፣ ምንም ወደ እሷ እንደሚልክ ታውቃለች። በቃ ለሆነ ድርጅት ኳሊቲ መሆን አለባቸው፣ ገባቸው፣ ያ ነገር ለመሰላቸው። አሁን እነሱ ፍራንክ ሲሰሩ የሆነ ትግል አለው፣ ልፋት አለው፣ ድካም አለው፣ መስራት ና ከዛ በላይ ከሚደክሙበት በላይ ደግሞ እንዳልኳቸው የሆነ ድርጅት የማስታወቂያ ምናምን የመስራት ቢይዙ ኦሬዲ በቃ የሆነ ስራ አላቸው ገባቸው። ልክ እንደ መንግስት ስራ አሁን በየወሩ ስራ እንዳላቸው ሁሉ ልክ እንደዛ ጌቪ እንደሚያገኙ ይገባቸዋል፣ ያውቃሉ። እንዲሁም ደግሞ በዛ ከሰው በሰው የሚባል ነገር ደግሞ አለ አይደል? ከሆነ ሰው ወደሆነ ሰው ደግሞ መጥጠው ሌላ ስራ ይመጣላቸዋል በሚለው ነው። እኔ በመጥፎ አይቼው አይደለም፣ እንድትረዱ የሚፈልገው ነገር ሰላም ሰላም ሰላም። ውድና የተከበራችሁ የሙቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ትርፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ቅድም በሰራሁት ቪዲዮ ብዙዎቻችሁ የሆነ ምናልባት ያወራሁት አወራሬ ያልገባችሁ ነው ይመስለኛል። እንጂን የብሩኬን ከእናንተ በላይ ወደዋለሁ፣ ከእናንተ በላይ አከብረዋለሁ። ብሩኬንም ሀይሚንም አንድ አድርጌ ነው የማያቸው። ይህንን መቼም ቢሆን መርሳት የለባችሁም። እኔ ብሩኬን ተሳደቡ፣ ብሩኬን ዘቅዘቁት፣ ብሩኬን ምንብሩት አላልኩም፣ ግን ኮሜንቱ በሙሉ ብሩኬን እየዘቀዘቁት ነው፣ ብሩኬን እየሰደቡት ነው ነው የሚለውና እኔም ደግሞ ቲክቶክ ብቻ አየውኝ ማለት ነው። ስለዚህ ምን ልላችሁ መጣሁ መሰላችሁ፣ ይህንን ነገራችሁ እንድታቆሙ ብዬ የመጣሁ ሁላችንም ቢሆን የሰው ልጅ በስራ መሀል ብዙዎቻችሁ ተናዳችኋል። ዛሬ ተናደናል፣ አይ ነው። ግን የሰው ልጅ ሲሰራ ያጠፋል። በስራ መሀል ማጥፋት የሆነ እንዴት ነው፣ በንግግር ሊሆን ይችላል፣ በድርጊት ሊሆን ይችላል። እና ጠፋ ልንሳሳት እንችላለን። ግን የሚሰራ ሰው ይሳሳታል። ሁሌም ቢሆን ደግሞ ያን የሚሳሳተው ወይ ደግሞ የሚሰራው ለማግኘት እስከሆነ ድረስ ደግሞ እኛ የሆነ እንደዚህ ልክ አይደለም፣ እንደዚህ ቢሆን እንደዚህ ነው ብለን ብንናገር፣ አንዳንዴ ምን መሰላችሁ የሆነ ስራ ስትሰሩ ስራችሁን ብቻ ልታዩት ትችላላችሁ። የሆነ ታይም ላይ የሆነ ከጀርባ ከፊት ምናምን ምን ሊያመጣብኝ ይችላል የሚለውን ትታችሁ ዝም ብላችሁ ወይ ገቢያችሁን ብቻ ወይ ስራችሁን ብቻ ልታዩ ትችላላችሁ። ዳር ላይ ያለ ሰው ደግሞ ውጭ ላይ ሆኖ የሚያይ ሰው ደግሞ ያን ሰው ሲነግራ ያን የሆነን ነገር ሲነግራችሁ ልትረዳላችሁ ማለት ነው። ሁሌ እንደምላችሁ አንዳንድ ነገር ውጭ ላይ አሁን ለምሳሌ ሰዎች ላይ ገብተው ሲወሩ እናንተ ውጭ ላይ ሆናችሁ ስታዳምጡ አዳማጮች የሆኑ የሚገባችሁ ነገር አለ። የሚያወሩት ደግሞ የማይረዱት ነገር አለ። ልክ አሁን ለምሳሌ ከዚህ ጋር እያወራው ነው እናንተ ስትረዱ በምን መልኩ እንደምትረዱት የራሳችሁ አረዳድን አቀባበል ነው። ገባችሁ አይደለ? ስለዚህ ብሩኬንም የዘቀዘቃችሁ ባካችሁ ፕሊስ ከዚህ ነገራችሁ ተቆጠቡ። የዘቀዘቃችሁ ማንሱ። ምክንያቱም ብሩኬ ሲሰደብ ሃይማኖት ወድም፣ ሃይሚ ስትሰደብ ብሩኬ ወድም። ይህንን መቼም ቢሆን መርሳት የለባችሁ። ማናችንም ልንረሳው አይገባም። ሁለታችሁ አንድ ናቸው። የአንድ ሳንቲም ገጽ ናቸው፣ ላችኋለሁ ሁሌም ቢሆን እኔ ብሩኬን የተናገርኩት ይህን ነገር አታድርግ ያልኩት የሆነ እንዴት ነው የሆነ እንዴት ምን ይባላል መሰላችሁ? የሆነ አባባል ይሄ ጓደኛ ምረጡ። የሆነ እንዴት ነው የሰው ልጅ ከቤተሰቡ ወይ ደግሞ ከተወለደበት ሳይሆን የሚወጣው ልክ እንደ ጓደኞች የሚውልበት የምናነበው መጽሐፍን፣ የምናዳምጠው ንግግር፣ የምንውልባቸው ሰዎች ነው ምንመስለው። ገባችሁ? የሆነ ለምሳሌ የሆነ ብርቱካን፣ አንዲት ብርቱካን የተበላሸ ብርቱካን ከብዙ ብርቱካን ከንጹህ ብርቱካን ጋር ብታስቀምጧት ያቺ የተበላሸ ብርቱካን ሙሉ ብርቱካኖችን ታበላሻለች። ይህ ድንች ምናምን የሆነ የሆነ ነገር ልንገራችሁ፣ በቃ የሆነ የተበላሸ ነገር። ለምንድን ነው ታዲያ የተበላሸ አውጥተን የምንጠለው? ሌሎቹ እንዳይበክሉብን ነው አይደለም? ስለዚህ እኛ ምንም አይነት ጓደኛ ይሁን በደንብ አድርጋችሁ ተጠንቅቃችሁ ማወቅ አለባችሁ። ይሄ ብሩኬ እሶኬ ፍራንክ ሀይሚም ከዚህ በፊት አድርጋለች ምናምን ብላችሁ ኮሜንት ላይ ጽፋችሁልኛል እና ሀይሚ ኮ ፍራንክ ያደረገችው አልጋ ላይ ወጣ ምናምን አይደለም። ገባቸው እንደዚህ አስፋልት ላይ ያንን እንደዚህ ሳትተቃቀፍ እንደዚህ ሳትል ነው ምናምን። የዚች ልጅ ግን አይን ያወጣ ነው። እኔ አበሳጭችኝ እኮ ኖርማል የሆነ እግዚአብሔርን ነው የምላቸው። የሆነ መንገድ ላይ ምናምን ሆኖ ቢሆን ችግር የለውም። አረ ክላስ ላይም እንደዚህ ከአልጋ ላይ ሳትወጣ ቢሆን ችግር የለውም። ግን ከአልጋ አውጣቷ ሸሚዟ ምናስወልቃት ሳትወልቅ መቀመጥ ትችላለች። ሺዳ ምናምን ነገር ግን ተፈናጠረሽ በቃ ወደ ወትውዱ እንዴ? ለምንድነው ብሩኬን ተወዷለች፣ ታፈቅረዋለች ያልሺው ደግሞ ያላቸው ማለት ነው። አይኗን አይታችሁታል አይደል? እኔ ኮ ብሩኬ ብሩኬ አፈቅራት አልኩ አይደለም የሚያልኩ። ግን ልጅቱ ለብሩኬ ኮ እንደምታፈቅረው ምናምን መናገር አትፈልግ፣ ምናምን ግን የሆነ ያስነቀባታል። ገባችሁ? እኔ ኮ ሴት ነኝ፣ የሆነ ነገሩ ያስነቀባታል። እና ብሩኬ ከዚች ልጅ መራቅ አለበት። በአጠቃላይ ሀይሚም ከዚች ልጅ ጋር አስፈላጊ ነገር አይደለም። በቃ ማለት ጓደኛ ምናምን ሊኖራችሁ ይችላል። ንጹህ ጓደኛሽ ማሄ ነች፣ ማሄጋ ጓደኝነትሽ ማሄጋ ፍራንክ ብታደርግ ምን ብትይ ምናምን እሱ ኦኬ፣ ግን ሌላ ሰው ደስ አይልም። በተረፈ ከኛ ይልቅ እነሱ ራሳቸውን የራሳቸውን ህይወት እንዴት መምራት እንዳለባቸው ያውቃሉ። ግን እንዳልኳችሁ የብዙ ሰዎች ምንድን ነው ይሄ የሰው አቀባበል አክሴፕቱ ሰዎቹ አክሴፕት የሚያደርጓቸው መንገድ የነበረውና ከዛ ደግሞ አን አክሴፕት ሲያደርጓቸው ስላየው ከአክሴፕቲንግ ወደ አናክሴፕቲንግ እንዳይሄዱ ነውና፣ ማለት የሆነ አንዳንዴ የሆነ እንዴት መሰላችሁ ይሄ አሁን ትዳር የሚባል ላይ ለምሳሌ በሀገራችን መታጨት አለ አይደል? ስትጣጩ ጎረቤት ሰፈር ልጅ እንዴተች ምናምናም ተብሎ ተጠይቆ ነውና ሲጠይቀር ልጅ አትረባም ከተባለ በቃ ተተዋችሁ ነው የሚሄዱ። ልክ እንደዛ ደግሞ ዚህ ሚዳ ላይ በማን የሆነ እንትን እናሰራ ማስታወቂያ በማን እናሰራ ብሎ እኮ ቼክ ያደርጋሉ። እንደዚህ ኤጀንሲዎች ምናምን ድርጅቶች ና ሲባል እነሱ መመልመል ና መመረጥ አለባቸው። ገባችሁ? ያን ነገር አስቤ ነው ና በተረፈ ግን ፍራንክ ነው አረ ለምንድን ነው ምናምን የምትሉ ፍራንክ እኮ ነው እንዲህ መጀመሪያም እኮ ፍራንክ ነው ቶሎ እንደሚሏት ከዛው ከክላሱ አረጋግተው እንደሚልኳት ውጭ ላይ እንደማትሄድ ማለት እንድትረጋጋ ፈልጋለሁ ሶሲም እውነት ለመናገር እኮ እረዳታለሁ ብላለች ማለት ሀይሚ ሊሰማት ይችላል ብላለች ሴት ነኝ እረዳታለሁ እኔም ከዚህ በፊት አጋጥሞኛ እንደዚህ አይነት ህይወት ምናምን ምናምን ብላለች እና ያው እንደዚህ እዚሁ ክላስ ላይ የምናረጋጋት ብሎ እዚያው ላይ ያረጋጓት ሞክረዋል ምናምን እሺ ተረጋግቻለሁ ብላለች ሀይሚ መጀመሪያም ፍራንክ እንደሆነ ተናግረዋል። መጨረሻም ደግሞ ፍራንክ ክ ነው ብለዋታል ሃይሚን ምናምን፣ ገባችሁ ያኔ? አይደለም ፍራንክ አይደለም አላልኩም እና ምንሌላችሁ ነው። በአጠቃላይ የአሁኑ አመጣጤ አትዘቅዝቁ ብሩኬን የተቀዘቃችሁ በሙሉ አንሱ። ምክንያቱም ነገ እነሱ በይቅርታ ተባብለው እንደመጡ ይቅርታ ብለዋለች። አሁንም ቢሆን ሃይሚ አይን እንዳለ ባለችው ደግሞ የእውነት የመሰላችሁ ካላችሁ ኖርማል ማንም ሰው ሲናደር ሲበሳጭ የሚያደርገው ነገር እንዲሁም ደግሞ ሁሌም እንደምታውቁት ቪዲዮ ሸር ሲያደርጉ የሚያደርጉት ነገር ነው። በተረፈ ብቻ አላቅም ሁሉም በያሉበት ሰላም የሆኑ እንዲሁም ደግሞ እንዳልኳችሁ ሁሌም አንድ ናቸው የሚና ብሩኬክ። ስለዚህ የዘቀዘቃችሁ በፈጠራችሁ በእናታችሁ በልጆቻችሁ በምናችሁ በሁሉ ነገራችሁ አንሱ። የዘቀዘቃችሁ አዘቅዝቁ፣ በቃ ምን ያደርጋል ሰው መዘቅዘቅ? እግዚአብሔርን ልክ አይደለም እና ደግሞ ይህንም ፍራንክኮ ብዙ ሰዎችም ሰርተውታል፣ ሴቶችም ሰርተውታል። እኔ ስለ ሌላ ሰው አይመለከተኝም፣ በመጀመሪያ ደረጃ ማለት ነው። ማለት የሆነ ሰው የሆነ ሁሌ የሚሰራ ሰው ከሆነ አንዴ ስማቸው ጠፍቷል ምናምን ምንም ማድረግ አይቻልም። ግን እዚህ ጋ አሁን የአይምና የብሩኬ ስም እንዲጠፋ ስለማልፈልግ ነው። አይ ነው ብሩኬ ላይ ሲሆን ይከብዳል ምናምን ምናምንም እያላችሁ ነበረ፣ ምናምን ሊከብድ ይችላል። ግን ኖርማል፣ እኔ የራሴን ሀሳብ ነው የተናገርኩት። ና ብቻ ካናደርጓችሁ፣ ካበሳጫዋችሁ ይቅርታ። እኔ አላቅም እየተናገርኩ ያለው ነገር እየገባችሁ ይሁን እያልገባችሁ ይሁን እየተሳሳትኩ ይሁን አላውቅም። ብቻ ግን በማንም ሰው ቢፈጠር ምንም ላይ መስለኝ እችላለሁ፣ ግን በሀይብና ብሩኬ እንደዚህ አይነት ነገር እንዲፈጠር ስለማልፈልግ ነው። እና ፀቦችም ምኖችም እንዲፈጥሩ አልፈልግም። በተረፈ ግን ሁላችሁም በጣም እያሰባችሁ ያላችሁ ሰው ነገ በፍቅር ይመጣሉ ለማለት ነው። እና ደግሞ የዘቀዘቃችሁ ሰው ድጋ የሚል እንገራችሁ እባካችሁ በፈጠራችሁ አንሱ። ሶ ይህንን ለማለት ነው የመጣሁት። የምሬ ነው፣ ብዙ ቦታ ላይ እያየሁ ስለሆነ ማለት ነው። እናወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሆንላችሁ። ባይ